እንግዲህ ምሳሌን ይዤላችሁ መጥቻለሁ። መጎስ ግንባሩን ሊሰነጥቀው ነበር። ዝናን ግን ደግሞ ሲያስበው እስር ቤት መታሰር አለ ለብዙ ዓመት ሉላንም ትቼ ህይወቴንም እስር ቤት አላረግም ብሎ እንግዲህ ፈሪ ለእናቱ ብሎ ሩጣል። እንግዲህ ዝና ደግሞ ተኩስ እንዴት ጥይት ይዘው ወደ ኋላ ትሸሻለህ እያለ መጥፎ ነገር ውስጥ ሊያስገባው እስር ቤት ሊከተው ተኩስ ወንድነት ከወጣህ እያለ እየገፋፋው ነበረ ግን ግን መጎስ ብልጥ ነው። ቢተኩስና ከሱ ላይ ቢተኩስና ራሱን ቢለው ዘላለም አለሙን እስር ቤት መበስበሱ ነው። ዱላንም ሳያገኝ ይኖራል ማለት ነው። ቤተሰብ አንዳንድ ጊዜ ስሜታም ሆነን የምናደርገውን ነገር ማወቅ አለብን። ስለምገለኝ ቀድም ይገላል። መሸሽ ሞት ነው ያችሁ ለእኔ አንተ ፈርተ ወደኋላ መሸሽ ሞት ነው አለ ፈርቶ ወደኋላ መሸሽ ለእኔ ሞት ነው። ስለዚህ ትኩስ እያለ ያበረታታው ነበር። በሚገርም ሁኔታ እባክህ ትሞታለህ፣ ዝና እባክህ እንግዲህ መሃሌት እባክህ ዝና ትሞታለህ፣ የያዘው ኮ ጥይት ነው እያለችው ነው። እንግዳው ስም ትናዘዘው ካለ ለውሽማ ህጎን ላለችው መሀሌት ነገራት እያለው ነበር። እንግዲህ መጎስ ያመጣቸው እነሱ በመንታ መንገድ ላይ የሮጦ አምልጦ ይሄኛውም ሮጦ ተከተሉት መሀሌትና ዝና እየሮጡ እየተከተሉት ነበር ከዛ በኋላ መንታ መንገድ ላይ ሲደርስ ከሆነ ቦታ ተሸሸገ። እነሱ ቦታ ቀይረው ሄዱ ማለት ነው። እሱ ይሄዳል ብለው ባሰቡበት መንገድ ቀጠሉ ማለት ነው። እሱ ደግሞ እነሱ ባልሄዱበት ቦታ ሄደ። ዝና ነው ነሽ፣ ቤተሰብ እንግዲህ አሁንም ተሸሽጎ አምልጦ ነበረ፣ ግን አሁንም ያለበትን አግኝቶት እያሯሯጠው፣ ስፓልት ለስፓልት እያሯሯጠው ይገኛል ዝና። እንግዲህ መጎስ ደውሎ ለሉላ እቤት እንዳትወጪ ለእኔ አታስቢ ያለንበትን ሰፈር ስላወቀ ቤት እንዳወጪ በር ማንም ቢያንኳኳ እንዳከፍጭ ብሏታል። እንግዲህ ዝና በእግሩ ሲሮጥ በቤት መኪና መጎስ አምልጦታል ማለት ነው። እንግዲህ ሉላን እንዳመለጠ መኪና አምልጦ መኪና ውስጥ እንደገባ ነግሯታል። እሷ ምሽ ብላለኝ፣ መቼ ልመጣ ነው ታዲያ ስትለው እመለሳለሁ ብሏታል። እንግዲህ ዝና እንደ ትኩስ እብድ ወዲያ ወዲህ የተወራጨ ይገኛል። በጣም ተናዷል። ወደ ቤት ሄድኩ ነበር ልምታ ቤት ምንሰይነ ሄድሽ አ እንደ ጋማ ከፋዘሽ ነው ዘ ለነዛ ልጆች ደውዪላቸው፣ ሰፈሩን እንዳለ መክረብ አለብን። እንግዲህ እንደ እብድ፣ ትኩስ እብድ አርጎታል። ያልኳችሁ የእውነቴን ነው። እንግዲህ ዝና ሉላ እዚሁ አካባቢ ነው ያለችው። የት ማከድም፣ በሰዎቹን ልጆቹን ንገሪና እንዳለ ሰፈሩን እና ስሰው እያለ ነው። ለምን እኔ በምን አውቃለሁ? ምሳሌ ምግብ የምትበላው መስሙሩ እንደዛ ነው የሚለው ከወንድሞች እና ከእቶች ጋር ስንራገጥ እንውላለን። ከዛ ልብሳችን ጭቃ በጭቃ እንግዲህ። ምሳሌ ቅድስት ጋራ የመዝሙር ጨዋታ የተጫወቱ ነው። እንግዲህ አንቺ እንዴት ነው ቅድስት ያደግሽው ስትላት ወንድሞቼ ጋር ጭቃው ቦታ በእርግጫ ስንራገጡ ለን እንደገና ቤት ስንገባ ደግሞ እናታችን በእርግጫ ትለናለች። እንደተረገጥን ያደግነው አላለችም። ማን ይከበበው ያት ዝናኑ እንግዲህ ቅድስትና ምሳሌ እየተጫወቱ ባለበት ሰዓት ዳጣ ገብ መታ መጎስ ተከቧል ብላ አየሮ እያለከለከች ስመጣ እኔ ደግሞ መጎስ ነው ብዬ ድንግጥ ምክንያቱም መጎስ ከብሩክ ቤት ከመጣ የብሩክ ቤትን ያውቀዋል ብዬ ማለት ነው፣ ግን ዳጣናት ቤተሰብ ይዞ ነው እየተንቀሳቀሰ ያለው። እሱ አይመለከትሽም። ሲጀመር ያስመለጥሽኝ አንቺ ነኝ። ሞገስ ተዘጋጅቶ ነው እየተንቀሳቀስ ያሉ። ስለዚህ ሌሎች አማራጮችን ፈልግ። ይህንን ደግሞ ሞገስ መገመት አይከብደውም። እሽ በቃ ልጆች ካሉ ሄድ። እንግዲህ መሀሌትን የትማ ከጅመ ጎስን የማጥፋት ስራ መሳሪያው አንቺ ነሽ እያለ እያጣደፋት ይገኛል። እሷ መሀሌት ደግሞ ሞገስ ተግዘጋጅቶበታል ለሁሉም ነገር። አንተን ያጠፋ እንጂ አጠፋ አይጠፋም እያለችው ነው። እሱ ግን አንዴ ነይ ሰው ልጅ የሚኖረው ሁለት ሶስት አይደለም እያለ ነው። እንግዲህ ፍቅር በግዴታ የሚባለው ይህ ሰውዬ ነው። ይሄ ዝና የሚባል ሰው ሞገስን የማጥፋት ስራ ያንቺ ነው፣ ያንቺ ስራ ነው እየሰራ ያሉት። ሴትዮ ሚስቴንኮን የተቀመው መውሰድ አለብሽ ቤት ብቻ ነው። ሪስኩንም ሽልማቱንም አንድ ላይ ለማድረግ ያለብሽ። እናንተ ላይታችሁ ልታድሩ ነው። እንግዲህ ወደ ሌላ ሩቅ ሀገር መሄድ አለብን። ነገ እንገናኝ፣ ብሩክ ጋር እርዳታ ይዘሽ ብሩክን ብሏል። መጎዝ እንግዲህ ይህ ሰው ሊያሉን አልቻለም ብሏል።

ቅድስት ይህቺ ምሳሌ ደግሞ እንደገና ልትወልደኝ ነው። ወይኔ እኮ እናት ነበረኝ ትላለች ማለት ነው። እና ቆያ አልገባች ነገር አለ ብላ እያስረዳ ትገኛለች። ደስ ይላል። እናትሽ ብትሆን ግን ትወጀታለች። ቅድስትዬን እኮ በጣም ነው መወዳት። እኔ ወዳታለሁ ነው። አይ ለንቸ አይነገርም። አዎ ትምህርት ቤት ውስጪ እሷ እኮ እናቴ ናት ብዬ አስተዋወቃቸዋለሁ እንግዲህ ምሳሌ ቅድስት እናቴ ከሆነች ትምህርት ቤቱ ወስጄ እናቴን ተዋውቋት እላቸዋለሁ። ምክንያቱም ከዛ ስትላዳጣ ከዛማ እናቴ እንዳርጋልኝ እናቴ እንዳርጋልኝ እላቸዋለሁ አለች። ሲያበሽቁሽ ከርመው ነበር አይደል? ስትላት ታው ሲያበሽቁሽ ከርመው ነበር። አሁን ደግሞ ጊዜው የእኔ ነው እያለች ነው። አንቺ ሳ እንዲ ቁርጡ ነውቅሻት እኔ ያለሆነ እንዲ ድፍንቅር የቀረት እናቴ ትሞት ትኖር እንኳን አለቀ ሁሉን አስቀይምኩሽ። አሁን ላይ ሰሞኑን ደስታ ለውኝ ሳላስተው አስቀይምሽን ከሆነ ደግሞ ይቅርታሽ። እንግዲህ ቅድስት በፍቅር እየተሰቃየ የአንተም ዝም አልከኝ አላለችም። እሱ ደግሞ ምን አስቀይምሽ ነው ሰሞኑን በደስታ ስፈነጭ አስቀየምኩሽ እንደ እያለ ነው። እሷ ደግሞ ምንም አላስቀየም ከኝ እያለች ነው። እንግዲህ እጇንና እጇን እያፋተገኝ በህፍረት በተሞላበት ቋንቋ እያወራችው ነው። ታዲያ ምንድን ነው ዝም ያልኩሽ? አይ በቃ እሺ ሸኘኝ። ምንድን ነው ዝም ያልሽው ያልኩሽ ስላት፣ ደግሞ መናገረው አልፈለገችም። በቃ ሸኘኝ ብላ ወረፍ። ወደየት ነው የምሸኘሽ እሱ ደግሞ ለምን አላት። ወደ ሀገር የሸኘኝ ስትለው፣ እንዴት ወደ ሀገር የሸኘኝ ትለሃለች ትለኛለች አ እንግዲህ ቤተሰብ ብሩክ የሚገባው ይመስላል። ፍቅር እንደያዛት ማለት ነው። ቅድስት፣ እርግጠኛ ነሽ ምህር ትፈልጊያለሽ አላት ማለት ነው። ከዛ አሁንም እምቢም አላለችም። ከዛ ምን እንዳለ ታውቃላችሁ? አልጋውን አንጥፊልኝ ግድ እንግዲህ ብሮክ እጇን ይዞ ምን ይሰማሻል እያላት ነው። እሷ ደግሞ በጭንቀት ምንም እያለችው ነው። ያው አንቺን ከማክበሬና የአንቺ ስሜት በመጠበቅ ነው። በዛ ላይ ደግሞ የማፈቅረው ሰው አለ ስላልሽ ነው። እንግዲህ የምታፈቅሪው ሰው አለኝ የማፈጥረው ሰው ስላልሽ ለሱ ብቻ ነው አንቺ የምትገቢው እያላት አይ አሏሸውግ ግን ይል እንግዲህ ብሩክ ቁጭ ባያላት ቁጭ ካለች በጠጋ ጠጋ እያለ የፍቅር ጨዋታ እየተጫወቱ ይገኛሉ። አልተኙም ባክሽ። ቅድስትም ክፍል አልገባችም። እንግዲህ እነዚህ የፍቅር ቆራጭ የሆነች ዳጣ ማለት ነው። እንዲህ እንዳሉ ሂጂና አባትሽን ጠይቀው እያለች ትገኛለች። ጉዳያቸው ፈላ። የነገውን ቀጠሯችንን እንዳትርሳቤ። ክፍልሽ እኮ እዚያ አይደለም። ለሶስታችንም እኮ አልገ ይበቃል። አይ ትተኛላችሁ እንግዲህ ሁለቱም ደንግጠው ምሳሌ ስመጣባቸው በያሉበት ሲርበተበቱ ነበር። እንግዲህ ተሳመሽ አታውቂም ወይ እያላት ብሩክ ሊስማት ሲል እና የመጣችው እንግዲህ እጇን ይዞ የፍቅር ጨዋታ እያጫወታት ነበር ልጅቱ ብቅ ያለችው ማለት ነው። እንግዲህ ደህና አደርጋሽ ስትለው ብሩክም አከጅም ብሏል። ምክንያቱም ብሩክም ፍቅር ይዞታል ማለት ነው። አብሮ መሆናቸው ግን በጣም ደስ ይላል። ይህ ሉላ እየደወለች ነው፣ ተጨንቃለች። መጎስ ስልክ ግን ቢዚ ቢዚ ጡጡ ጡጡ እያለ ነው የሚዘገብ። አሁኑ ካገኘኝ እንግዲህ መጎስ ስልኩን አንስቷል። በአሁኑ ካገኘኝ አያስተርፈኝም እያለች ነው ሉላ። እሱ ደግሞ አይገልሽም፣ አያገኝሽም፣ አርፈሽ ቁጭ በይ እያላት ነው ጋሽ ጋሽ ስትለው ብጋሽ እንትተሽ ብሩክ ብለሽ መጥራት አፈልግሞ እያላት ነው። ህይወት መሰርቻለች ከኔ ጋር እያላት ነው። ሁላ እንግዲህ ወይ አንተና ወይኔ ልምጣ እያለች እያስጨነቀች ነው መጎስ። ይህ አሁንም ዝና ይህ ሰውዬ ሌሊትም ሆኖ እየጠበቀው ይገኛል። እንግዲህ መጎስ ብቻዋን እንዲታድር መክሯታል። ምክንያቱም አንደኛቸው ቢወጡ ኑሮ ይከተላቸው ነበር። ዝና እንግዲህ ብሩክና ቅድስት አንድ አልጋ ማለት ነው። እዝህ ደሬ ቅድስት የትማት ብሎ አስተኝቷታል። እንግዲህ ቤተሰብ በአንድ መሆናቸው መጨረሻ ላይ በጣም ደስ ይላል። ስለተከታተላችሁ እኛ አመሰግናለሁ። በድጋሚ ምሳሌ ሰባ አንድ ላይ ነገረኝ። ዛሬ ይዣላችሁ የመጣሁት ሰባ አንድ ነው ማለት ነው። ስለተከታተላችሁ እኛ አመሰግናለሁ። ላይክ፣ ሰብስክራይብ ማትርሱ፣ ቤተሰብ ባይ ባይ።